ቤተ ክርስቲያን ማለት እንደገና የተፈጠረች ክርስቶስ ራሷ የሆነ አንድ አካል የሆነች የክርስቲያኖች ማህበር ማለት ነው። ወደ ቀደመ ልጅነታችን ወደ ቀደመ ክብራችን የመለሰን መልካሙን ስራ እንድናደርግ ነው፣ እንድናፈራ ነው። ከእኛ የሚጠበቀው መልካም ስራ ነው። አርብ ዕለት በፈሰሰልን ደም፣ አርብ ዕለት በተቆረሰልን ስጋ፣ አርብ ዕለት በሆነልን የሞት ቤዛነት በሆነልን የሞት ካሳነት መዳንያ ነው። ኢየሱስ ክርስቶስ ባደረገልን እኛ ብቻ አይደለንም። ምድርም ራሷ ነፃ ወጥታለች። ጉልበት ሁሉ ለኢየሱስም፣ ጉልበት ሁሉ ለሥላሴ፣ ጉልበት ሁሉ የአምልኮ ስግደት በቤተ ክርስቲያን የሚሰግድበት ግንባራችን ተደፍቶ አፋችን ትቢያልሶ ለክብሩ የምንሰግድበት መስዋዕት አዲስ የሚሰዋበት የምህረቱ አደባባይ የይቅርታው አደባባይ የጸጋው ግምጃ ቤት ነው። ቤት ሰዎች እኛን ሲያዩ ባነጋገራችን፣ ባካሄዳችን፣ ባስተያየታችን፣ በእንቅስቃሴያችን ሁሉ በስራችን፣ ባለባበሳችን፣ በመልካሙ ስነምግባራችን ምግባራችን ክርስቲያን ክርስቲያን በሚሸተው መዓዛችን ሰዎች በማየት ብቻ የእሱ መሆናችንን እንዲያውቁ ነው መሆን ያለብን። መንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ እሙታን በአቢይ ሃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ደም የከበራችሁ ሁላችሁ ምዕመናን እግዚአብሔር አምላክ ብርሃነ ትንሣኤውን በሰላም አሳልፎ ለዚህ ለዛሬው ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁንና በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። ምክንያቱም ሳምንቱ በሙሉ እንዳንድ እሑድ እንዳንድ ትንሣኤ ነው። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያሰምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። እንግዲህ ዛሬ ስድስተኛ ቀን ነው፣ ጌታ ከተነሳ በኋላ እሁድ ተነሳ። ሰኞ ሁለት ሰኞ ማይዶት ይባላል። ማክሰኞ የሐዋርያው ቶማስ መታሰቢያ ነው፣ ካላየሁ አላምንም ያለው ዛሬም ካላየና እና ምንም የሚሉ ብዙዎች ስላሉ ማለት ነው። ረቡ አላዛርን ከሞት ያስነሳበትና አላዛርን ከሞት ያስነሳ እሱ ደግሞ ሞትና መቃብርን ድል አድርጎ ተነሳ ለማለት የአላዛር መታሰቢያ ነው። ሐሙስ አምስተኛ ቀን ማለት ነው። አዳም ሐሙስ አዳም ከአለመ ሲወል ወደ አለመ የተሸጋገረበት የገባበት የተመለሰበት ቀን መታሰቢያ ነው፣ መታሰቢያ ቀን ነው። አርብ ደግሞ ቤተክርስቲያን የተመሰረተችበት ዕለት አርብ ቤተክርስቲያን እንደገና የተመሰረተችበት ዕለት ነው። ቤተክርስቲያን ማለት እኛ ራሳችን ነን፣ ክርስቲያኖች ማለት ቤተክርስቲያን ማለት የምትታየዋና የማትታየዋ መድኃኒዓለም ኢየሱስ ክርስቶስ ራሷ የሆነ የምትታየዋና የማትታየዋ ቤተ ክርስቲያን ማለት ነው። የማትታየዋ ቤተ ክርስቲያን በአካለ ነፍስ ዛሬ በዓለመ ገነት በአካለ ነፍስ ያሉ ቅዱሳን፣ በአካለ ነፍስ ያሉ ክርስቲያኖች፣ በአካለ ነፍስ ያሉ ምዕመናን የማትታየዋ ቤተ ክርስቲያን ይባላሉ። በአካለ ሥጋ ያለ ነው ደግሞ የምትታየዋ ቤተ ክርስቲያን እንባላለን። እና የማትታየዋንም፣ የምትታየዋንም ቤተ ክርስቲያን የመሰረተበት፣ ያጸናበት፣ ነፃ ያወጣበት፣ እሷን የእሱ ያደረገበት እለት መታሰቢያ ነው። አ በጣም የሚገርም ነው። እኛን ነፃ ያወጣን አርብ ነው። መጀመሪያ የሰው ልጅ የተፈጠረው አርብ ነው። በራሱ ጥፋት የሰው ልጅ ሞትን በመምረጡ ሞተ፣ ከዓለመ ገነት ተባረረ፣ ጠፋ፣ ከእግዚአብሔር ተለየ፣ በጨለማው ዓለም ውስጥ በዲያብሎስ ግዛት ይኖር ነበረ። ኋላ ደግሞ ሰውን እንደገና ወደ ቀደመ ክብሮ የመለሰበት እንደገና የፈጠረበት ዕለት ደግሞ አርብ ነው። እንደሚታወቀው ጌታ ስለ ሁላችን ነጻነት የእኛን የሞት ዕዳ ከፍሎ እኛን ወደ ቀደመ ተፈጥሯችን ወደ ቀደመ ክብራችን ወደ ቀደመ ልጅነታችን ለመመለስ የተሰዋልን አርብ ዕለት ነው። ስለዚህ ያ ሰሙነ ሕማማት ላይ ስለሆነና ስለማይመች መታሰቢያው እንዲሆን ነፃ የወጣንበት የደስታ ቀን ቤተ ክርስቲያን ነፃ የወጣችበት የተመሰረተችበት የተፈጠረችበት እንደገና የተፈጠረችበት እለት መታሰቢያ ነው ዓርብ። ወደ ኤፌሶን ሰዎች ምዕራፍ ሁለት ከቁጥር ሰባት ጀምሮ አነበዋለሁ። ከቁጥር ስድስት ጀምሮ በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል። ተመልከቱ። አሁን የተነሳው እሱ ብቻ አይደለም። ቤተ ክርስቲያንም ተነስታለች። ከሞት ተነስታለች። ትንቢተ ኢሳይያስ ምዕራፍ 53 ውስጥ ጌታ ገና ሳይገረፍ ስለኛ መከራ ሳይቀበል ሳይቆስል፣ ሳይሞት ነቢዩ ኢሳይያስ በሱ የስጋ ቁስል እኛ እንደተፈወስ በሱ ሞት እኛ እንደዳን ይናገር። ገና ሳይሆን ለምን እንደሚሆን የታወቀ የተረጋገጠ ስለሆነ አሁንም ትንሳኤያችን የተረጋገጠ በክርስቶስ የተረጋገጠ ስለሆነ የቤተ ክርስቲያን ሁለንተናዋ መሰረቷም ትንሣኤ የጌታ ትንሣኤ ስለሆነ በእሱ ትንሣኤ የእኛ ትንሣኤ የተረጋገጠ ስለሆነ አስነሳን አለ ቅዱስ ጳውሎስ። ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዛሬውኑ እንደተቀመጠ በምድር እያለን ልክ በአካለ ነብስ በሱ ዙሪያ ያሉ ራያ ዮሐንስ ምዕራብ ሰባት ላይ ምዕራብ ስድስት ላይ እንደምናየው መቼስ ቅዱሳኑ በሱ የክብሩ ዙሪያ ናቸው። ቁጥር ስፍር ከሌላቸው ቅዱሳን መላይክት ጋር ቁጥር ስፍር የሌላቸው ክርስቲያኖች በአካለ ነብስ በዚህ አሉ። ስለዚህ ምንድን ነው ያለው በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እነሱን በማይታይ እኛ ስጋን የነበስን በማናያቸው ሁኔታ በረቀቀ አካል ኑሮ በመንፈስ አብረው ይኖራሉ ከእሱ ጋር። እኛም እንኳን በስጋ እያለን አሁን ከእሱ ጋር አብሮ እንዳስቀመጠን በዚያ ምክንያቱም ቅድም ባለፈው እንደተነጋገርነው የተሰጠንን ጸጋ አክብረን ከያዝነው በኃጢአት ብንወርቅም እየተነሳን በቅዱስ ቁርባን እየታደስን እስከ መጨረሻዋ ሕቅታ ድረስ ከእሱ ጋር ከሆን የተረጋገጠ ስለሆነ አሁንም ከእሱ ጋር አስቀመጠን የሚለው በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗቸዋል ማለት ቸርነቱ ማለት ነው፣ ቸርነቱ ቸርነቱ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማለት የኛ ተጋድሎ አይደለም። ልጅስ የኛ ድርሻ አለ፣ የእኛ ተጋድሎ አለ፣ የኛ የራሳችን ድርሻ አለ። ግን ዋናው ለዓለመ ገነት መብቃት፣ ለትንሣኤ ሙታን መብቃት፣ ከእሱ ጋር ለመቀመጥ፣ ከሞት ለመነሳት ቸርነቱ ብቻ የእሱ የሱ ቸርነት ነው። እና ማንም እንዳይመካ ከስራው አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ እኛ ፍጥረቱንንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው በክርስቶስ ኢየሱስ ተፈጠርን ማለት በክርስቶስ ኢየሱስ ቤተክርስቲያን እንደገና ተፈጠረች ማለት ነው ምን ልታረግ መልካሙን ሥራ እኛ ፍጥረቱንንና እና የማን የመድኃኒዓለም የኢየሱስ ክርስቶስ የሥላሴ እንደገና የተፈጠርን ፍጥረቶቹ ነን። ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ክርስቲያኖች የሆንነው መልካሙን ሥራ ለማድረግ ነው። እንደገና የተፈጠርነው አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠር ነው። ክርስቲያን መሆን ማለት እንደገና መፈጠር ማለት ነው። ቤተ ክርስቲያን ማለት እንደገና የተፈጠረች ክርስቶስ ራሷ የሆነ አንድ አካል የሆነች የክርስቲያኖች ማህበር ማለት ነው። ነጭም ይሁን ጥቁርም ይሁን ቢጫም ይሁን ቀይም ይሁን ግሪካዊ፣ ዕብራዊ፣ ሮማዊ፣ ባሪያ፣ ጨዋ፣ ነጭ፣ ጥቁር፣ ሴት፣ ወንድ ማለት የለም። አንድ ነን። አንዱን ክርስቶስ ለብሳችሁታል እና አንድ ሰው ናችሁ አንዲት ቤተ ክርስቲያን ኤፌሶን አራት ላይም የሚለን ቤተ ክርስቲያን አንዲት ናት ነው የሚለን። ቤተ ክርስቲያን አንዲት ናት፣ ጥምቀት አንዲት፣ ጌታ አንድ እንደሆነ ሁሉ ቤተ ክርስቲያንም አንዲት ናት ነው የሚለን እና አንዷ ቤተ ክርስቲያን የተፈጠረችበት ዕለት ነው እና ያቺ ቤተ ክርስቲያን ማለት አርብ በፈሰሰ ደግሞ መለኮት የተዋህደ ወንድም ሲያፈስልን ሥጋውን ሲቆርስልን ስለ እኛ በሥጋ ሲሞትልን ያን ጊዜ እዳችን ሲከፈል የእሱስን እንደገና ተፈጠርን ማለት ነው። ስለዚህ ዛሬ ቤተ ክርስቲያን የተመሠረተችበት እንዲያውም ማቴዎስ አስራ ስድስት ላይ እንደምናነበው ገሃነም የተባለ ዲያብሎስ ገሃነም የተባለው አጋንንት ይታገሏታል፣ ያቆስሏታል እንጂ እንደማያሸንፏት የተነገረላት ቤተ ክርስቲያን በክርስቶስ እንደገና የተፈጠረች ቤተ ክርስቲያን መልካሙን ስራ ለማድረግ የተተከለች ተክል። ለምሳሌ የብርቱካን ተክል፣ የማንጎ ተክል፣ የአቮካቶ ተክል፣ ማንኛቸውም የሚያፈሩ ዛፎች ተክል መጀመሪያ ገበሬው ወይም አትክልተኛው ሲተክላቸው ዓላማው እንዲያፈሩ ነው። ዓላማው እንዲያፈሩ ነው። ገበሬውም ደክሞ ደክሞ የማያፈሩ ከሆነ ይቆረጣሉ። መድኃኒዓለም ኢየሱስ ክርስቶስም በደሙ ፈሳሽነት በሞቱ ቤዛነት እንደገና የተከለን በዘላለም ሕይወት እንደገና የፈጠረን እንደገና ልጆቹ ያደረገን ወደ ቀደመ ተፈጥሯችን የመለሰን ወደ ቀደመ ልጅነታችን ወደ ቀደመ ክብራችን የመለሰን እንድ መልካሙን ስራ እንድናደርግ ነው፣ እንድናፈራ ነው። ከእኛ የሚጠበቀው መልካም ስራ ነው። መልካም ስራ ደግሞ በቃል አይደለም፣ በህይወትም ነው። ያ ካልሆነ ከቤተ ክርስቲያንነት እንፋቃለን፣ ከቤተ ክርስቲያንነት እንወገዳለን። እና ሁለተኛ ቤተ ክርስቲያን የተፈጠረችው መልካሙን ስራ ለማድረግ መልካሙን ስራ ለማድረግ። በጣም የሚገርማችሁ እኛ ብቻ አይደለም፣ ቤተ ክርስቲያን ብቻ አይደለም እንደገና የተፈጠረችው የተመሰረተችው፣ ወደ ቀደመ ክብሯ የተመለሰችው ቤተ ክርስቲያን ብቻ አይደለችም። ዓርብ ዕለት በፈሰሰልን ደም፣ ዓርብ ዕለት በተቆረሰልን በቆረሰልን ስጋ፣ ዓርብ ዕለት በሆነልን የሞት ቤዛነት በሆነልን የሞት ካሳነት መድኃኒያ ነው። ኢየሱስ ክርስቶስ ባደረገልን እኛ ብቻ አይደለን አይደለንም፣ ምድርም ራሷ ነፃ ወጥታለች። እግዚአብሔር መጀመሪያ ዓለምን ሲፈጥር፣ ፍጥረታትን ሲፈጥር ቅዱስ ስለሆነ ቅዱስ ሆነ የፈጠረው። ብሩክ ስለሆነ የተፈጠረው ፍጥረት ሁሉ ብሩክ ነው። ንጹህ ስለሆነ የተፈጠረው ፍጥረት ሁሉ ንጹህ ነው። ነገር ግን በእኛ መርገም ምክንያት ምድርም ተረግማ ስለነበረ የእኛ መርገም ሲወገድ በእኛ ምክንያት ተረግማ የነበረች ምድርም ነፃ ወጣች። የእሷን መታሰቢያ ነው። ለዚህ ነው ምድር እኔ ተገብር ፋሲካ ታሐፂዋ መደመ ክርስቶስ። ምድርም በክርስቶስ ደም ታቅባለችና በሰው ምክንያት ተረግማ የነበረች የሰው መርገም ሲወገድ የእሷውም የለምና ደስተዋን አንተ ግለጥ ነው የተባለ ፍጥረት ራሱ ወደ ቀደመ ተፈጥሮ ተመልሷል። እኛ ብቻ አይደለም። ስለዚህ ዛሬ ቤተ ክርስቲያን እንደ የተመሰረተችበትን በክርስቶስ ደም የተመሰረተችበትን እለት ማሰቢያ ቀን ነው። ዓርብ ቤተ ክርስቲያን የተመሰረተችበት በአዲስ ኪዳን የተፈጠረችበት የተተከለችበት፣ የተመሰረተችበትን እለት የዓርቡን የሆነልንን መታሰቢያ ነው። ስለዚህ ክርስቲያኖች እያንዳንዳችን ቤተክርስቲያኖች ነን። ሆኖም ይህ ህንፃውም ደግሞ መሰብሰቢያችን ቤተክርስቲያን ይባላል። ቤተክርስቲያን ቤተ መቅደስ መባሉን አልነፈግም። ለምሳሌ በማቴዎስ ወንጌል ምዕራፍ 21 በሌሎችም ወንጌላት እንደሚነግረን በአህያ ላይ ሆኖ ወደ ቤተ መቅደስ በሄደ ጊዜ ቤተ መቅደሱን አጽድቶ አስተካክሎ ያለ አግባብ የገባውን ነገር ሁሉ አስወግዶ፣ ወገኖች አስወግዶ ቤቴ እሰ ቤተ ጸሎት ይሰማይ እናንተ የወንበዶች ዋሻ እያደረጋችሁት ነው፣ ገበያ እያደረጋችሁት ነው፣ የሸቀጥ ቦታ እያደረጋችሁት ነው። ቤቴ ግን የአባቴ ቤት የጸሎት ቤት ነው ብሎ ባርኮ ነው የሰጠን። ቤቴ መቅደስ ቤት የሚለውን አላነሳም። ይልቁንም በክርስቶስ ደም የተቀደሰ ጉልበት ሁሉ ኢየሱስ ለሚለው ስም ይንበርከክ ተብሎም ጉልበት ሁሉ ለኢየሱስ ስም ጉልበት ሁሉ ለሥላሴ ጉልበት ሁሉ የአምልኮ ስግደት በቤተ ክርስቲያን የሚሰግድበት ግንባራችን ተደፍቶ አፋችንን ትቢያ ልሶ ለክብሩ የምንሰግድበት መሥዋዕተ ሐዲስ የሚሰዋበት የምሕረቱ አደባባይ የይቅርታው አደባባይ የጸጋው ግምጃ ቤት ነው። ወይ ቤት፣ ስለዚህ ልናከብረው ይገባል። እሱም። እሱም ቢሆን በበለጠ ሁኔታ የከበረበት ዕለት ነው። ይሁን እንጂ ዋናው ቤተ መቅደስ ይህ ጌታ ሲመጣ ዓለማት ሲያልፉ የሚያልፍ ነው። የማያልፈው ቤተ መቅደስ ቢፈርስ እንኳን እንደገና የሚታደስ ይሞት እንኳን እንደገና የሚነሳ ለዘላለም የሚኖረው ቤተ መቅደስ እያንዳንዳችን ነን። ምክንያቱም በአንደኛ ቆርንቶስ ምዕራፍ ስድስት ላይ እንደምናነበው ወይ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ቤተ ክርስቲያንን ነው እንደዚህ የሚላት። እያንዳንዳችን ቤተ መቅደስ ነን። ህብረታችን ቤተ ክርስቲያን ነው። ወይ ሥጋችሁ ወይ ሥጋ አይደለም ወይም ሥጋሽ አይደለም የሚለው አብዝቶ ነው የሚናገረው። ወይ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ቤተ ክርስቲያናችን ከእግዚአብሔር የተቀበልናት የመንፈስ ቅዱስ ቤተ መቅደስ እንደሆነች ማወቅ እንዳለብን ነው። ስለዚህ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ዋጋ የሚለው ምኑን ነው? የክርስቶስ ደም የክርስቶስ የሞቱ ቤዛነት በእሱ ዋጋነት ነው፣ ይገዛል ከኃጢአት ነጋዴው፣ ከዲያብሎስ በኃይል መቀማት አቅቶት አይደለም። እውነተኛ ፈራጅ ስለሆነ፣ እውነተኛ ፈራጅ ስለሆነ፣ እውነተኛ የነፃነት አምላክ ስለሆነ በኃይል አይደለም፣ ዋጋ ከፍሎ የደም ዋጋ ከፍሎን የሞት ዋጋ ከፍሎን በሞቱ ቤዛነት ነው። ወገኖች የመንፈስ ቅዱስ ቤተ መቅደስ ይሆን። ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ አለ በሥጋችሁ እግዚአብሔርን አክብሩ። ልክ ይህን ቤተ መቅደስ እንደምታዩት፣ በዚህ ቤተ መቅደስ ውስጥ ዳንስ የለም፣ ስካር የለም። እንኳን ሌላ ቡና ይፈላበት ወጣ ይሰራበት እንጀራ ይጋገርበት ምን ሚሆን? ሁል ጊዜ የእሱ ክብር መገለጫ ብቻ ነው። የእሱ ክብር መገለጫ ብቻ ነው። እንዲያውም በሀገራችንማ መንገድ ስንሄድ እንደው የተደረደሩ ድንጋዮች ካየን እዚያ ቤተ መንገድ ዳር ላይ የተደረደሩ የተከመሩ ድንጋዮች ካየን በዚያ አካባቢ ቤተ ክርስቲያን አለ ማለት ነው እና ግራና ቀኝ ስናይ ዙሪያውን ስናይ እናያለን ቤተ ክርስቲያን ቤተ ክርስቲያኑን ካየን እኛም አንድ ድንጋይ አንስተን፣ እንደ አቅማችን ሁለትም ሊሆን ይችላል ሦስት አንስተን፣ ከዚያ ድንጋይ ላይ ወስደን እንጨምራለን። እና በድንጋዩ ትክክል ሆነን ወደ ቤተ ክርስቲያኑ አቅጣጫ ዙረን ለእግዚአብሔር ክብር እጅ እንነሳለን። ለምን? ያ ቤት የተለየ የሱ ስለሆነ። ሰማይም ምድርም ዓለም የሱ ቢሆንም ያ የተለየ ቅድስና ነው። ተመልከቱ። ገና ጉልላቱን አይተን ከሩቅ አይተን የእግዚአብሔር ቤት መሆኑን እናውቃለን። እያንዳንዳችንም ሰዎች እኛን ሲያዩ ባነጋገራችን፣ ባካሄዳችን፣ ባስተያየታችን፣ በእንቅስቃሴያችን ሁሉ በስራችን፣ ባለባበሳችን፣ በመልካሙ ስነምግባራችን ክርስቲያን ክርስቲያን በሚሸተው መዓዛችን ሰዎች በማየት ብቻ የሱ መሆናችንን እንዲያውቁ ነው መሆን ያለብ የሱ መሆናችንን እንዲያውቁ ነው መሆን ያለብ ለምን የሱ ነን። ስለዚህ ወገኖች ዛሬ አርብ እንደገና የተፈጠርንበት እለት ነው፣ ማለት ቤተ ክርስቲያን የተመሰረተችበት መልካሙን ስራ ለመስራት ክርስቶስ ለም እንደገና የተፈጠረችበት መታሰቢያ ነው። ስድስተኛው ቀን አርብ። ቅዳሜ የቅዱሳት አንስት መታሰቢያ ነው። ቃለ እግዚአብሔር ሁሉ የሚለው ያለ የቅዱሳት አንስት መታሰቢያ ነው። ደግሞ ብቻ ምክንያቱም እንደ ቅዱሳት አንስት ጌታን ያገለገለየ በመስቀሉ ጊዜ ሐዋርያት እንኳን ትተው ሲሸሹ፣ ከሐዋርያት በእርግጥ አንዱ ዮሐንስ ወላዲተ አምላክ ድንግል ማርያም ካጠገባለች፣ ሌሎች ሐዋርያት በሙሉ ሸሽተዋል። ወንዶች ሲሸሹ፣ ከአንተ በፊት እኔ እሞታለሁ አካሽ ዘራብ ሲል የነበረ ቅዱስ ጴጥሮስም የለም። ሴቶቹ ግን በአካባቢው አልተለዩ፣ ደረታቸውን እየደቁ በማልቀስ እሱም ቢቸግረው በመስቀል ላይ እያለ ኦ አዋልደ ሴሎ ብከያ ላይ ለርዕስክን፣ የኢየሩሳሌም ቆነጃጅት ትደናግል፣ እናንተ የኢየሩሳሌም ልጆች፣ እናንተ ሴቶች፣ እናንተ ልጆቼ ካለቀሳችሁ ለራሳችሁ አልቅሱ። እኔ የመጣሁበት ዓላማ ነው ሊሆን ግድ ነው፣ ለራሳችሁ አልቅሱ ብሎ ሲናገር በመስቀል ላይ እስኪሰሙት በሆነ ርቀት ነው ያሉ፣ አልተለዩ። በኋላም አንድ ሰው ተቀብሮ በሦስተኛው ቀን ከመቃብሩ ሽቱ ይፈስለታል በእስራኤል ስርዓት ባህል። ያን ሽቱ ለማፍሰስ ሌሊት በጨለማ ሲመላለሱ ያገሩ እነሱ ናቸው። ኋላም የመነሳቱን ነገር ቅዱሳን መላእክት የነገሩ ለእነሱ ነው። እስከ መጨረሻው ድረስ ያልተለዩ ናቸው። ቤተ ክርስቲያን በዓለም እንዲህ እንድትስፋፋ በዓለም እንድትበራ ለማድረግ ትልቁን ድርሻ የተወጡ ናቸው። የእነሱ መታሰቢያ ነው የቅዱሳት አንስት ቅዳሜ። እግዚአብሔር መንፈስ ቅዱስ ይርዳን። ቤተ ክርስቲያንነታችን አውቀና አክብረን ለመኖር ያብቃን። ራሳችን እሱ ነው፣ እኛ አካሎቹ ነን። የወይኑ ግንድ እሱ ነው። መስሏል እራሱን በወይኑ ግንድ። ከግንዱ የበቀሉ ቅርንጫፎቹ እኛ ነን። የማያፈራ ቅርንጫፍ ይቆረጣል ብሏል። እግዚአብሔር አምላክ ከማያፈሩትስ አያድርገን። ከሚያፈሩት ደግሞ ፍሬ እኮ እንደ አቅም ነው። አንዱ ቅርንጫፍ ሁለት ሶስት ወይን እንኳን ካፈራ አይቆረጥም። የአቅሙን ነው የሚያፈራ። አንዳንዱ ለሸክም ያስቸግር ይሆናል ፍሬው፣ አንዳንዱ በመጠኑ፣ አንዳንዱ በትንሹ፣ እንደ አቅማችን። በስንዴው አዝመራም ሲመስልልን አንዱ ሰላሳ አንዱ ስልሳ አንዱ መቶ አፈራ ነው የሚለው ወገኖች፣ እንደ አቅም ነው ፍሬያችን፣ እንደ አቅማችን። ግን በእውነት እግዚአብሔር በሚሰጠን መንፈስ ቅዱስ በሚረዳ ናይ መበርታት አለብን። እግዚአብሔር የተመሰገነ ይሁን። እና በዚያን ጊዜ የሚባል ዜማ ለሱን ልበልላችሁ እስኪ።